እህታችን ያዘዘችው ትእዛዝ ማለት ነው። ወደ ሀይቅ የሚሄድ ነው። የጦይባ ቤተሰቦች እዚጋር ጋር የምትመለከቱት ማለት ነው። የአስራ አራት ዓመት ልጅ ልብስ፣ ጫማ አለ። እንዲሁም ሞባይልም እዚ ጋር አለ ማለት ነው። ከነ ቻርጀሩ ሻንጣ አለ፣ ቢጃማ አለ ማለት ነው። እንዲሁም ሌላም ተጨማሪም አስቤዛም አለ። ዋጋ ዝርዝሩን የምነግራችሁ ይሆናል። የእህቴ ቤተሰቦች ማለት ነው። እንደምትመለከቱት ሱሪም አለ ማለት ነው። ጂንስ ሱሪ ከነ ጫማዎች ዋጋ ዝርዝሩን የማሳውቃችሁ ይሆናል። እንደምትመለከቱት ጠፍቻለሁ ማለት ነው፣ እኔም ለቅቄም አላቅም እሷም ደግሞ ለመግባት ያው ስለማይመቻት ሰው ቤት ስለሆነ ያለችው ለዛም ነው ማለት ነው። እዚ ጋር እንደምትመለከቱት የየአንዳንዱ ዋጋ ዝርዝሩን የምነግራችሁ ይሆናል ማለት ነው። የጠባ ቤተሰቦች እዚ ጋር እንደምትመለከቱት፣ ይሄ ደግሞ እዚ ጋር ሀይቅ ነው እንግዲህ፣ ይሄ በደዶ ነው ማለት ነው። እዚ ጋር መኪና አውርዶኝ ነው ማለት ነው። እየጠበቁ ነው። ከገጠራማ ቦታ ስለሆነ የሚመጡት። እዚህ ጋር ጠለል አድርጌ ነው ማለት ነው። ከአስፋልት አወርጅማ ነው። ይኸው ባጃጅ ይዘው መቷል ማለት ነው። ቤተሰቧ እዚህ አካባቢ ድረስ ነበር እንግዲህ፣ ካድርስ የተባልኩት ይኸው፣ እዚህ ጋር እያስገባሁ ነው ማለት ነው። የአንዳንዱ እንግዲህ የሞባይሉንም ዋጋ እንደዚሁም ደግሞ የልብሶቹን ዋጋ ዝርዝር የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የጨረቃ ድምቅ የጨበረ ፈገግታ የሰማይ ምድር ልጆች፣ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከእኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቤተሰቦች፣ እዚህ ጋር እንግዲህ ወደ ዋጋው ዝርዝር ትገባላችሁ ማለት ነው። ከስልኩ ጀምራለሁ። ከስልኩ እዚህ ጋር እየተጠቃቀሉ ስልኩ ይሄ ነው። እዚህ ጋር የምታወት ነው ማለት ነው። ይሄ A05 ነው ማለት ነው። እዚህ ጋር ደግሞ የቻርጀሩ ይሄ ነው። አንደኛው ቻርጀር ነው ማለት ነው። እንደምትመለከቱት ሳምሰንግ ነው ማለት ነው። 13 ሺህ ነው፣ ከነ ግላሱ ከነ ከበሩ ማለት ነው። ይሄ እዚህ የምትመለከቱት እንደገና ደግሞ ይሄ ለብቻው ቻርጀሩ ለብቻው ነው ትሬኒ የሚሸጠው ማለት ነው። ስልኩ ጋር አይደለም። ይሄ ቻርጀሩ ስለሞተው ነው የሚሸጠው ማለት ነው። ከዛ ጥቅም አይደለም እዚህ ጋር

ይሄ ደግሞ ጫማው ብራንድ ጫማ ነው። እዚህ ጋር ነው የምትመለከቱት። ይሄ ይሄ ይሄ ሁለት ሺህ ሁለት መቶ ብር ነው። ጫማ ውድ ነው። ሰዎች ጋር ከእኛ ጋር ይሄን ነው ነው። እንደገና ደግሞ ይሄ እዚህ ጋር ብራንድ ጫማ ናት። ትቆያለች ማለት ነው። አንደኛው ናት፣ ሰባት መቶ ብር ማለት ነው። ካልስ ደግሞ ማለት ነው ሀምሳ ሀምሳ ብር፣ ሁለቱ መቶ ብር እዚህ ጋር ደግሞ ይህ ታይት ማለት ነው፣ ወይም ደግሞ ብታን ታይት ይሄ እዚህ ጋር የምትመለከቱት ይሄን ደግሞ ሁለት መቶ ሃምሳ ብር ነው። ከዛ እንደገና ተጨማሪ ደግሞ ይሄ የኛው ሁለት መቶ ሃምሳ ብር ነው ማለት ነው። ይሄ ደግሞ እዚህ ጋር ይሄ አምስት መቶ ብር ነው። ሰቶች ይለያሉ ማለት ነው። ይ ከዛ ወደ ጫማው ዋጋ ደግሞ ይሄ የምታውስ አንደኛው ነው ማለት ነው። ይሄ ልነጥለው ምክንያቱም እንድታውቅ ማለት ነው።

ከዛም በኋላ ደግሞ ጉፍታ አሳያቸዋለሁ። ይሄ አምስት መቶ ብር ማለት ነው። ከዛ ነገር አለሙ ይሄ እዚህ ጋር ይሄን ጉፍታ የናትባ ነው። እንዴት እንደሚያስኬደው ባይሆን እናንተ ለማስረዳት ለማሳየት

እዚህ ጋር ደግሞ ይሄ እንግዲህ እንደምታዩት ይሄ እህል ነው ማለት ነው። እንደገና ደግሞ ተምር፣ ዘይት እዚህ ጋር ተቆጥሮ ነው ዘይቱ ማለት ነው። ሩዝ፣ ኬሻው ውስጥ በርበሬ አስር ኪሎ ነው ያለው። የረመዛንም አስቤዛ ነው ማለት ነው። የቻናላችን ቤተሰቦች ይኸው እንግዲህ ባጃጅ ይዘው መጥተዋል። በደዶ ሀይቅ ወፍጮ ቤቱ ጋር አውረድ፣ እዛ መጥተው ይቀበሉሃል ብላኝ፣ ይኸው መጥተው ተቀብለውኛል። ባጃጅ ይዘው መጥተው ማለት ነው። እንግዲህ እንደምታዩት ይኸው እየወሰዱ ነው ማለት ነው። ገጠራማ ቦታ ስለሆነ የነሱ ዝግ ድረስ ነበረ እንግዲህ አድርስ የተባልኩት ይሄው እየሰጠው ነው። እንደምታወት ይሄ ልብሱ ነው ማለት ነው። ቅድም ያያችሁት እንግዲህ ይህ አባራት አቷት ሴት ማለት ነው። ለወዳጅ ዘመዳችሁ ሸር እያደረጋችሁ ሰብስክራይብ አድርጉ። ደግሞ ሁለት ሺህ ሰብስክራይብ አስገቧት እላችኋለሁኝ። እዚህ ጋር ይኸው ሞባይሉን ደግሞ እየሰጠው ነው። ይኸው ሰጠሁ ማለት ነው። አስረክቤያለሁ እንደምታወት ማለት ነው። እንደምትወዱ ተስፋና አብራችሁኝ ለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወረመቱላ ወበረካቱ ሰላሙ።